እውነት ቤተሰቦቼ እኔ ከዚህ ፎቶ የተረዳሁት ነገር ከማርክዬ እናትና ከማርክ ፈገግታ ውስጥ ና ከእናቱ ፈገግታ ውስጥ የተረዳሁት ነገር ቢኖር በእናቱ ፈገግታ ውስጥ እሱ እንዳለበት፣ በሱ ፈገግታ ውስጥ ደግሞ እናቱ እንዳሉበት ነው የታየኝ። ና ማርክዬ እውነት ነው ከቡታጀራዎች በጣም ይለያሉ። እውነት በጣም ነው የሚለዩት። ምክንያቱም ለቤተሰቦቻቸው ያላቸው ቦታ፣ ለእናት ለአባታቸው ያላቸው ክብር ለእናቶቻቸው ያላቸው ቦታ እኔ በጣም ነው ደስ የሚሉኝ። የወታጀሪያ ልጆች እግዚአብሔርን ነው ብላቸው። በዛው ልክ ደግሞ ሲከባበሩ፣ ሲተጋገዙ፣ ሲተባበሩ እና ዛሬ የማርክንና ሳያቸው በሳቸው ደስታ ውስጥ ማርክ እንዳለ በማርክ ደስታ ውስጥ ደግሞ ያው እሳቸው እንዳሉ ነው ውስጥ የተሰማኝ። እግዚአብሔር መችም የእናት ደስታ የሚያስደስተው የለምና፣ ማርክዬ እንደው ጨምሮ ጨማምሮ እግዚአብሔር ትልቅ ደረጃ ያደርስን። ምርጥ ልጅ ምርጥ ወጣትነ በተለይ የቡታጀራ ልጆች እውነቴን ነው ምላችሁ፣ ደጋግሜ የቡታጀራ ልጆች ለብዙዎች ወጣቶች ምሳሌ መሆን የሚችሉ ልጆች ናቸውና በቃ በየቤተሰቦቻቸው ደስታ ውስጥ እነሱ አሉበት። በእነሱ ደስታ ውስጥ ደግሞ ከአጠገባቸው ከዙሪያቸው ቤተሰቦቻቸው፣ የአክስት ልጆች፣ ጓደኞች አሉና በጣም ነው ደስ የሚሉት። ጓደኝነታቸው አሁን ቤካንም አይቼዋለሁና በአንድ ላይ ሆነው ያው የባህል ፕሮግራም ይመስለኛል። በጣም እኔ እንጃ፣ የማርክ እናት በተለይ የእውነት ፈገግታቸው በቃ ምን ልበላችሁና ማርክ ደግሞ ይለያል። እውነት በጣም ይለያል። የሆነ ለእናቱ ያለው ቦታ እኔ ቪዲዮም በፊት ከእናቱ ጋር ነበረ በፊት የሚሰራው ኬሉ ጋር ከተለያዩም በኋላ ሳይለያዩ፣ በጣም ለእናቱ ቦታ እንዳለው ነው ማየው ነው። በቅርብ ጊዜ ደግሞ ያው መኪና ገዝተዋል፣ ቅርብ ቀን መኪና ገዝተዋል። እና ከዚ የበለጠ ደግሞ ማርክዬ ይገባል እግዚአብሔርን ትልቅ ደረጃ እንደምትደርስ ነው። ምክንያቱም የእናት ደስታ በደስታ ውስጥ የሚመርቁ ምርቃት እውነት አንዳንዴ እኮ የእናት ደስታ ራሱ ምርቃት እኮ ነው። እግዚአብሔርን እናት አትዘንባችሁ ቤተሰቦቼ እውነት ይን ነው ምላችሁ፣ ቤተሰብ አይዘንባችሁና በተለይ እናት አትዘንባችሁ። እናት አትዘንባችሁና የእናት ደስታ ራሱ ራሱን የቻለ ምርቃት ነውና፣ ማርክ ደግሞ ከዚህ የበለጠ ትልቅ ደረጃ እንደምደርስ ተስፋ አደርጋለሁ። በጣም ነው ደስ ያለኝ መኪና በመግዛቱ ማለት ነው። እናቱንም በጣም ነው ውጣል። ከዚህ የበለጠ ደግሞ ትልቅ ደረጃ ደርሰ እንደማይ ተስፋ አደርጋለሁ። ጠንካራ እናታለች፣ ሁሉ ነገር ጓደኛ፣ ሁሉ ነገር የሆነች ወጣት ሸበላ እናታለች እና እግዚአብሔር ለእናት ረጅም እድሜና ጤና ይስጠል። ማርክዬ ትልቅ ደረጃ ድረስ። እኔ በጣም ደስ ስላለኝ ፎቶውን እጅላቸው የመጣው ቤተሰብ ያው በቃ እውነቴን ነው የምላችሁ፣ እናቶች በልጆቻቸው ሲደሰቱ እንደማየት ምን የሚያስደስት ነገር አለ? በተለይ እናት እግዚአብሔርን፣ እናት በትንሽ ነገር እኮ ነው የምትደሰተው፣ እግዚአብሔርን እና፣ በቃ እኔ እንደዚህ ሳስብ በማርክ እናት ፈገግታ ውስጥ ማርክ አለ፣ በቃ በማርክ ፈገግታ ውስጥ ደግሞ እናቱ አሉ። እውነቴን ነው የምላችሁ እና በቃ እድሜና ጤና ይስጣቸው። እግዚአብሔር ነው የምላችሁ ቤተሰቦቼ፣ እናት ያላችሁ በሙሉ በተቻላችሁ አቅም እግዚአብሔር ነው የምላችሁ። ብዙ አይፈልጉም እናቶች ከኛ ትንሽ ነገር ያስደስታቸዋል። በተለይ የእኛን ማደግ ነው የሚፈልጉት፣ የእኛን ጥሩ ቦታ ላይ መውደቅ ነው የሚፈልጉት። እውነቴን ነው የምላቸው፣ እነሱ በቃ ትንሽ ካረጋችሁ ይደሰታሉ። ሌላ ሰው ምንም ብታረጓት ሊደስማ፣ እናት ግን ትደሰታለች፣ እናት ስለሆነች ማለት ነው እና እናት ያላችሁ እናቶቻችሁን አስደስቱ እንደ ማርክዬ ማለት ነው። ግዴታ ብዙ ገንዘብ አስፈልግም። በትንሹ እናት በትንሹ ትደሰታለች እና የማርክዬ እናት ደግሞ እንደዚህ ሆነው ስላየው እግዚአብሔርን በጣም ደስ ብሎኛል። ገና ከዚህ የበለጠ እናቱን የሚያኮራ ጀግና ለታጀራዎች ምሳሌ የሚሆኑ በዚህ አጋጣሚ ማለት ነው የለምለም ቤተሰቦች እንደዚህ የአክስት ልጆች ምናም ብቁ ብዙዎች ናቸው። የምታጀራ ልጆች እግዚአብሔርን፣ መተባበርን፣ ፍቅርን፣ አንድነትን ያውቁበታል። ቤተሰብ እነሱ ቤተሰቦቻቸውን ስለሚያከብሩ ነገ ይዘዋት የሚመጡ ሚስት እነሱንም ቤተሰብንም ታከብራለች። እና ቤተሰቡን የሚያከብር ወንድ ልጅ ደግሞ ሴትንም አይንቅም ሚስቱንም አክብሮ እንደ እናቱ ይዛል ማለት ነው እና ማርክን ስላየው ደስ ስላየለኝ ነው። ግዛ የእናቱ ፈገግታ ስለማረከኝ ነው ከምንም በላይ ማለት ነው። እና ቤተሰቦች እናንተም እናቶቻችሁን የምታስደስቱ ያደርግላችሁ የኔ ወዶች ቅመሞች ማለት ነው።